አሁን አራዴ ግን አሁን በውስጤ የሚሰማኝ ደስታ፣ ሰላም፣ ጤና ነው። ምንም ነገር የለብኝም። የበላው ሁሉ ይስማማኛል ብላለች። በምን ልብላቸው አመስግኑ። በሽታው ሳይታወቅ ሳይታውቅልኝ በኋላ ከቤት ሄጄ ካምሰል ይሉኛል ስባል ቶሎ ፕራሱ ከተደረግ በኋላ ላይ

ከዛ በኋላ ግን የገባኝ የገባኝ ሲመጣ ሰት ጠና ከዛ ኬሞ መጀመር ተባልኩኝ። ኬሞ ሌላ ሰው ስምንት ዙር ሦስት ዙር ብቻ የለብህም ተብዬ ብቻ ብቻ በዚህ ይሄኛዋን መለሰልኝ። በኋላ ምክንያቱም ሲወጣ ያጥራል የመመለስ ጠባብ ነው። ተመለሰልኝ።

አባታችን ሰርጀሪ ምን ምን ሳይሆን በእምነት በጸበላቸው ብቻ በአንድ ጊዜ መዳን ነው። እምነት ብቻ ነው ይዘን የምንገባው። እስኪ ሲታይ እሱ ያስፈራል አይደል? ግን አሁን አስተካከሉለት። እሱ ብቻ አይደለም ክርስትና ሕይወቱ እንዲጠነክር እንዲበረታ፣ የበለጠ እንዲጎብዝ አደረጉለት። አባታችን አመስግኑ፣ እስኪ በደንብ አድርጋችሁ አመስግኑ። እጅግ በጣም እናመሰግናለን። ቁርጥባት ያመኝ ነበረ፣ ልቤን ያመኝ ነበረ። አሁን ነጻ ወጥቻለሁ።

ከዛ ደግሞ ስለት ሰ ሌላ ደግሞ ከህመሜም ከጭንቀቴም ባሻገር ያኛውን ጋቢ ሲላይ ስለተሳልኩኝ ያ ስለት ምንድን ነው? ለረጅም ጊዜ የተዘጋ ቢዝነስ ነበር። ገንዘብ የሚሰራ የነበረው እሱ ከተዘጋ በኋላ ነበር። በኋላ ላይ ተሳልኩ። በተሳልኩ በሁለተኛ በሶስተኛው ቀን ያ ነገር

ተመልከቱ፣ ይህን የመሰለ ታዋቂ የሆነ ሰው አጋንንት ምን ስልጣን አለውና ራስህን አጥፋ የሚል፣ የታባቱ አቡነ አራድ ግላ አሰራዲ አጋንንት የተባሉት እሳቸውን ሰጡህ። አባት አድርጎ አስመለጡ፣ አሻገሩህ፣ ታሪክህን ቀየሩልን። የእሱን የቀየሩ የእናንተን የሚቀይሩላችሁ፣ እሱን የሰሙ አባት ከወደቀበት ተደበቀው አውጥተው እቹ ይዘው ወደዚህ አምጥተው ሕይወቱ እንደባረኩ እናንተ አድግል ያገለግላቸዋለሁ ታገለግላቸዋለሁ። ማኖግርስናስ ሚስጥረ ሥላሴ እውነትም የተደበቀው ምስጢር የሥላሴ ምስጢር በሊቃውንቱ እንደሚመሰጠር፣ እንደሚታተት፣ እንደሚተረቁም ዛሬ አንተ ምስጢር ደግሞ አሁንር አድግል ገልጸው እንደዚህ በአደባባይ አዎ ልጄ፣ ይኸውላችሁ ብለው አሳይተዋቸዋል። እርሳቸውንም ትወዳቸዋለህ ሲልላቸው አመስግነው በሚዲያው ከዚህ በኋላ በሚዲ የሚዲያ ባለሙያ ነኝ ብለን ያገለግላቸዋል ታገለግላቸዋለህ። ጻድቁ አቡነ በድግ አነን የወቃቸው እንዳንተ ችግር ደርሶባቸው የነበሩ ሰዎች እንዳንተ እንዲፈታላቸው ትፈልጋለህ? ዓይንና ጆሮ ሁሉ ሁላችሁ፣ እሺ ጌታችን መድኃኒታችን ኢየሱስ ክርስቶስ ደሙ የከፈለልን ያፈሰሰልን፣ ስጋ ይቆረሰልን ለገንዘብ ለምናምን ብሎ አይደለም። ገንዘብ ገንዘብ አትበሉ። ገንዘብ ያሉ ሰዎች እድሜያቸውን ማጥሯል፣ ጀምረዋል። ሳይፈስም ይቀራል ይሰማላል። አቡነ ሀራድ እንግዲህ ቤተ መቅደሳቸውን አሰሩ። ቴዲ ወንድማችን ው ከዚህ በለጠ ዘመኑን ይባርክለት በረከት እስከው መቶ ሺ ብር አስገብተዋል፣ አስገብቷል ልላቸው አመስሉ። በጣም ደስ ይላል፣ ደስ ይላል። እግዚአብሔር መድኃኒያ ነው፣ መድኃኒያ ነው። ኢየሱስ ክርስቶስ ያለ መድኃኒት መድኃኒያ ነው። ሁላቸው የሚፈውሳቸው እሺ እዚህ አንድ ቀንም ተለይቶን የማያውቅ እንደውም ሌላ የሆነ ነገር እንኳን ሳይደውሉ አባታችን፣ ይሄ ነገር መስተካከል አለበት ይሄ እንደዚህ በጣም በእውነት ብዙ ነገር አሁን ሌላ ቦታ በዚህ ሰዓት ናገር ሲባል ሌላ ቦታ አይ ዛሬ አሁን ፕሮግራም አለብኝ ከአባታችን ፍቅር የሚለየኝ የለም ብሏል።

ቀይ ጎኔን በጣም የሚያመኝ ነበር። ብዙ ሐኪም ቤት እያለ ምንም ልት የለውም። አሁን ግን አቡነ ሀራ መጥቼ ጸበላችሁን ተጠምቄ እምነታችን ተጠብቄ እያለሁ እና ለእኔ የደረሰ የደረሰላችሁ ልልብላቸውን ምስክል እግዚአብሔር ይመስገን። ለአስር አመት በአንድ ጎኔ ብቻ ነበር የምተኛው። አይ አቡነ ሀራ ድንግል አባታችን ጻድቁ የዋሻው ጻድቅ በሏቸው እስኪ፣ ድምጻቸው አይሰማም። እውነቴ ነው ምላቸው አቡነ ሀራ ድንግል እሷን የሰሙ እኛንም፣ ይስሙን፣ ይፈውሱን፣ ያድኑን። እልሉላቸው፣ አመስግኑ እስቲ በደንባርጋችሁ ለአስር ዓመት በአንድ ጎኗ የተኛችሁ አሁን በሁለቱም ጎኗ እየተገለባበጠች መተኛት እንድትችል አድርገው። አታላቡን አራ ድንግ አባታችን፣ ክብር ምስጋና ይድረሰውት። እልሉላቸው፣ አመስግኖ እኔ ጥቁስኪ በጣም ያመኝ ነበርና ሰው እምነቱ ሰጥቶኝ እና ከጸበሉ ጋር ደባልቄ ተቀብቼ ይያለውና እኔን እንዳዳነኝ እግዚአብሔር የተመሰገነ ይሁን ልል ብላችሁ አመስግኑለት፣ ያሳድግ በሉት። ክብደቴ በጣም እየቀነሰና እየወረደ ስመጣ ምን ችግር ገጥሞኝ ነው ብዬ ሐኪም ቤት ሄጄ ስመረመር ስኳር አለብህ ተባልኩ። ወደ አሁኑ ይህንን ተብዬ በሶስተኛው ቀን ወደዚህ አቡነ ራብ ጻድቁ መጣሁና ሰባት ቀን ተጠመቁ። ከዛ በኋላ ተመረመርኩ ነፃ ሆንኩ ከስኳር። ከዛ ስጦታውን ስጦታውን ይሄው ጀርጥና አቅርቤያለሁ። እግዚአብሔር የተመሰገነ ይሁን። ክብደቴ እየቀነሰ እየቀነሰ ሲሄድ ምን ሆንኩኝ ብዬ ነበረ። ስመረመር ስኳር አለብ ተባልኩኝ። ሁሉን ነገር ትቼ ወደ አቡነ ሀራ ድንግል ጸበል መጣሁኝ። ከተጠመቅኩ በኋላ ተመልሼ ስመረመር ከስኳር ነፃ ነህ ምንም የለብም ተብያለሁ። ደስ አይልም? እንም ላቸው አመስግኑ፣ አመስግኑ። እግዚአብሔር የተመሰገነ ይሁን። እንኳን ደስ ያለው ደስ ያለው። ተመልከቱ። እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን።

በምክንያት ጸበሉ ጊፍ መጣ ጊፍ ሲመጣ በጣም ገርሞ መጣሁኝ ስመጣ እጅና የግራ እጄና የግራ እግሬ ቁልቁለቱን ስወርድ አልሄዳለም በጣም ገርመኝና ታች ዋሻው ረጂ ሲሉ ስመጣ ጥፍር ቀለም ነበረኝና አልገባም አልኩኝ ከዛ ዋሻው ስወርድ እግሬ አይዛ በጣም ገረመኝ ከዛ ቅባ ቅዱስ ሻሮ እግሬ ከታች እስከላይ አጥበቀ ግን በጣም በሚገርም ሁኔታ ሁሉ ነገር በታላቅ በእግዚአብሔር ስም ፈውስ ሆኗዋል። ነው እግዚአብሔር አምላክ ያደረገልኝን ለመናገር ጊዜ ይፈጃል። ብዙ ነገር እዚህ ተረገጥኩ ጀምሮ ብዙ ተደርጎልኛል። እግዚአብሔር ይመስገን። የቀራለ እኔ እናሳቸው የምናውቀው የፈጽሙልሽ በሉልኝ። የቀራም ለክብሩ መገለጫ በየሶስት ወሩ አስራ ሰባት ሺህ አንድ መቶ የአስራቱን አወጣለሁኝ እና የቀረውን እግዚአብሔር ተሰመለሰሉ ይምሩታል ይምሯታል። ምን ጥቅ አርገው እንደመጠቆ ያወጡላታል። ጻድቁ ገባሬ ታምራት ፈዋሴ ዱያን ሰዳዴ አጋንንት አቡነ ሐራ ድንግል አባታችን ምን ይሳናቸዋል? ከእግዚአብሔር የተሰጣቸው ቃል ኪዳን ታላቅ እኮ ነው ወገኖቼ። ዝከሯቸው አቡነ ሐራ ድንግል እያላችሁ ስማቸውን ጥሩ። እውነቴን ነው የምላችሁ። ይህ ልጅ የሌላቸው እታች ወርዳችሁ ገልዘሉ፣ እታችሁ ረዱ ዋሻቸው ሳትሰልዩ ሳትሳለሙ፣ እታች ሳትወርዱ እንዳትሄዱ። ማንም ሰው ሳይወርድ ወደ ታች እንዳትሄዱ። ሁላችሁ እውነቴን ነው ምላችሁ። ጻድቁ አቡነ አራድ እንግዲህ ያሰባችሁት ነው ይፈጽሙላችሁ። አሁን ተሎ ተሎ አጠራ አጠራ። ከዚህ በፊት ምስክርነት ሰጥቼ ነበረ። እጅና እግሬ ታስሬ ወንድሞች ይዘው መጥተው ለሰባት ቀን ተጠመቄ ነጻሁኝ። እግዚአብሔር ይመስገን። ባለፈው ይሄን ምስክር ሰጥቼ፣ አሁን ደግሞ ባለፈው በተኛሁበት ራሴ መቆጣጠር እያቃተኝ ሱሬ ላይ ጣንቴ ላይ እየለቀቁኝ ተቸገርኩ። ለሶስት ቀን ሙሉ ይሄ ነገር ተፈጠረብኝ። ከዛ ለማንም ሳላማክር ተጠንቄ ወደዚህ መጥቼ ለአምስት ቀን ያህል ተጠንቄ እግዚአብሔር ይመስገን። ይሁ እዚህ ገናችሁ ማላችሁ መጥቼ ቆሜ ለመመስገን መጥቻለሁ። አባታችን እጅ በጣም አድርገን እናመሰግናለን። ክርስትና ሃይማኖታችን ጠበብ ከጠምጥራጠር እያደረጋችሁ የተደረገላችሁን ብቻ ማለት ነው። እንደምን አደራቸው? እኔ የዛሬ ሁለት ዓመት ነው የመጣሁት ሚያዝ አስራ ስምንት ቆሜ የሚሄደው በአቡነ ሀራ ነው። ሐሙስ መስሪያ ቤት የዛሬ ሁለት ዓመት ማለት ነው። አሁን ግን አረብ ሀገር እየተቸገረኝ ነው ያለችው እና እሷን ቦታ እንዲያደርግላት እንዲያጋጥማት። እንደገና ደግሞ ሁለተኛ ልጇ በኩላሊት በሽታ ታሞ እሱ ቤት ነበር እና እሷ መተን እዚህ ተሳለች። እሱ ቤት ሆኖ እኛ መተን አሁን እዚህ ነው ስለፈራ ነው።

እንደምናገራችሁ እኔ አቡነ ሀራ የመጣሁት የዛሬ ወር ናት። ደጁንም አላቀውም። ሰው ነው ይዞኝ የመጣ እና በጣም ካለምንም ምክንያት ጭንጠቅ በጣም ያመኝ ነበረ። ከዛ አቡነ ሀራ መጥቼ የዛሬ ወር አልቅሼ ነገርኩት። አሽ ላይ ምረቱን ላክልኝ፣ የዛሬ ወር ጥላ መጣልሃለሁ ብዬ ነገርኩት። እግዚአብሔር ይመስገን ተሽሎኛል። ጨርሶ ይማረኝ። ጸሎት አድ ከዚህ ከጸበሉ አካባቢ ላይ ጫጫታ አይሰማኛል። ከጸበሉ አካባቢ ላይ ጳውሎስ ነው ስከታተል የነበረ ካንሰር አብጦች ተብዬ እየተከታተሉ ያለ እዚህ መጣሁኝ፣ ተጠመኩኝ። አሁን በጣም ሰላም ነኝ። ትንሽም የሳንባ ችግር ነበረብኝ። በየ አስራ አምስት ቀኑ ሁለት ሁለት ሊትር ነበረ እምትቀደው ሁሉም ይጻፍኝ ያለው አንሰሩም ትንሽ የተወሰኑ ያሳያተኝ ያለው ጨርሶ እንደሚረኝ ፈጣሪን አመስግንኩኝ። አመሰግናለሁ ይከታተሉ ቀሪው በሽታ ሚድናል። እንግዲህ ለውጥ አለ ብለው ጠላዘው መጥተዋል። ጻድቁ አቡነ ሀራ ድግል ለእሳቸው ለውጥ እንዳሳዩ ለከበዳችሁ ለውጥ ያብሏችሁ እግዚአብሔር ስሙ ለዘላለም የተመሰገነ ይሆን። እሺ ስለ አቡነ ሀራ ድግል ሰምቼ መጥቼ እራሴ ጉዳይ በመንግስቱ እህት የደውላ በጣም ተጨንቅ ያለው ላይገጠማት ጉዳይ ነበርና አልተሻ ነገረችኝ።

አዲስ አብ ገዛ ውን እግዚአብሔር ይመስገን በእግሯ መሄድ አችልም ነበር። በእናቴ በእግሯ መሄድ ችላለች። ስለቴን አስገብቻለሁ። ጻድቁ አቡነ ግል እኔ በጣም ደስ ይላል የመጣው አሁን እዚህ ሕክምናው ቀጠሮ ላይ ነው ያለው። እስከዛው ድረስ እ አቡነ ሀራ ጊዜያቸው ይዞ መጥቻ ያለሆ አባቴ ካህን ነው። አሁን በጣም ለውጥ አለው እግዚአብሔር ይመስገን። ከመጣ ታሟ አያውቅም በፊት ቶሎ ቶሎ የሚነሳብን አሁን ታሞ አያውቅም ማለት ነው። እኔም ትንሽ የምታመኝ ነገር አለች እና ዛሬ በህልሜ ክድም ያለች ስለ ትሽን አስገቢ ተብዬ ነው ስለቴ ነው አምስት ነገሮች ለመትቻለን። ለአባቴም ተስያለው። አባቴም ራሱን ችሎ ተስሏል። ስለ ትሽስመር አባት ሽዳ ነች። በጣም የምወደው እና የማከብረው አባቴ ነው። ከሀኖ የቤተክርስቲያን አገልጋይ ነው። ይማርልሽ ብላችሁ ጸግቢትኝ፣ እኔንም ይማረኝ ሰለታችንን ይዘን እንመጣለን። ኧረ ተሻለልኝ ተቻለልኝ። አቡነ አራ ድንግል እግዚአብሔር ይመስገን። እስከሚደርስልኝ አንድ ዳርኳን ጥቻ አለው። ላሜ ደግሞ ጡቷን በጣም እያመመብኝ ተቸገር ነበረ። የዛሬ ሁለት ወር ተጌ 1200 ብር ለእሷ እሰግናለሁ። ላሜ ጡቷን አሟት ነበረ። ቦታ ታርሰጥ ብላ ነበረ ለአቡነ አራ ድንግል ተስዬ ተስተካክሎላታል። ስለዚህ አንድ ሺህ ብር ሰጥቻለሁ ለላሟ ተስላ ማለት ነው። አሁን አራ ድንግል አባታችን እልልላቸው አመስግ ውስጥ ልጄ ደግሞ ከቶንሲል ድኖልኛል። ልጄ ከቶንሲል ላሟ ጥቷ ድኗል። እግዚአብሔር የተመሰገነ ይሁን። አቡነ አራ ድንግል የነገሯቸውን የሚሰሙ የሚያስተካክሉ አባት ናቸው። እልልላቸው አመስግኖ አመስግኖ። አሁን ደግሞ እንደገና በዛ እኔ አራት ሰውዬ ነበረ እንደገና ጨመረ እሺ ለመሬቱ መጀመሪያ አንድ ሽብር ብለዋል። መነስ ውስጤ ልጄ ነግሬ ነው ሁሉ ነገር ይጥላችሁ ሁሉ ያቃጥለኝ ነበረ ሳይነስም ይዘ ነበረ። አቡነ አራመት ቼ ተስዬ ቼ ቀለል ብሎኛል። ጨርሶ ማሪ አው ተሰማና ተስዬ ነበር ቀለል ብሎኛል። ሁላችሁም እንደው ቀለል ይበላችሁ። የከበዳችሁ ነገር ካለ እግዚአብሔርን አመስግኑ። ሁሉ ልብላችሁ አመስግኑ። ዛሬ መስጋና ነው።

ዛሬ 3500 ብቻ አለው። ቤትም ሰላም ነው፣ ሁሉ ነገር ተስተካክሎልኛል። እግዚአብሔር ይመስገን። አያችሁ፣ ችግሩን አስወግዶ ነፃ ወጥቶ ሄደ። ያመው ነበረ፣ ከመሙድኗል። ስራ የለው ነበር፣ ስራ አግኝቷል። ከባለቤቱ ጋር አይስማማም ነበር፣ አሁን አሁን አራ ድንግል ከባለቤቱ ጋር አስማምቶታል። የጎደለው ሞልቷል። ከሞላለት በኋላ አስራት በኩራቱ ሰጥቷል

እግዚአብሔር ይማርልሽ፣ እግዚአብሔር ይስማሽ እያላችሁ ለምኑላት፣ ጸልዩላት። አቡነ ሀራ ድንግል አባታችን ክብር ምስጋና ይድረሳቸው። ባላለፈው መሁበት ቃል ገብቼ ነበር።

የደራና አራምነት አመታ ጎረቤቴ ቀባችሽ። አሁን አራ አንድ ጀን ከጉድ አድንልኝ። አሁን ከጓደኛ ወሳሳ ፓርቲስ እንድያልቅሸ በሶስተኛ ቀኑ ቁስሎ ረገፈና በአምስተኛ ቀኑ ጸጉር በቀለልሽ። እና ምስክርነቱ ደግሞ ቃለ ገባው ራስ አድጋ ቁማት መስክር ብዬ ነው። እና ምስክርነትሽን ስጪልኝ አለችኝ እናቴ። ፀጉር፣ ፀጉር መርጦ ነው የሰጠኝ በቤተክርስቲያኑ ፀጉር ማሳየት አይቻልም እንጂ ከፀጉር ፀጉር መርጦ ነው። በሁለት አመት ፀጉር ያለች እግዚአብሔርን ያመሰግኑ ሁሉ። አሁንም ችግር ይህንን ምስክርነት ሰምታችኋል። ከተወለደች እስከ ሁለት አመት በሙሉ ፀጉር የለሽም ነበረ። እንግዲህ ደራ እዛ ደራ ያሉት ወይ?